ነገር የሚያስለምን በቃ ታወኝ ልጃችን ልጅ የሚባል ነገር ሲጀመር ማንነትን ካወቁኝ በኋላ አንተ ልጅ የመውለድ ፍላጎት አልነበረ እና ልጁን አስወጥችዋለሁ። እውነቱን እስክትናገሪ ድረስ አንተ ምን ነግረን፣ አትሰማኝም። ምንድ እውነቱ ከወጣ ማለት ህይወቴ ምስቅልቅል ወጣ ማለት ነው እና የአንቺ ህይወት እንዳይመሰቃቀል የልዩት ማበላሸት አለበት። ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጥ የብቶ ጨርጫች ፈልገህ መጣህ። አትከታተለኝ አላልኩህም እንዴ? ከዚህ በኋላ ብትከታተለኝ ለፖሊስ ነው ቆይ ወይዘሮ ዝናሽና ዳግማዊ አሁንም ፍትጫ ውስጥ ናቸው እማዬ አንቺ እንድናትቅበኝ ለውህት የሚሆን ለወንድሜ እውነታውን ነገር ተናገሪ ከእውነታው ሸሽተን መቼም ልናመልጣ አንችልም ብሏታል እናት ግን የማንነት ጥያቄ በገንዘብ የሚመለስ መስሎም ታይቷታል የምትፈልገውን ነገር ላድርግል ፍቃደኛ ነኝ እባክህን ለዘመናት የገነባውትን ትዳሬን አሁን እውነታውን ነገር ከተናገርኩኝ ሕይወቴ ይበጠበጣል፣ የቤቴ ሰላም ይናጋል። በፍጹም ይህንን ላደርግ አልችልም፣ እያሉት ይገኛሉ። ዳግማዊ ግን ይህንን እውነት አምነሽ እስካልተቀበልሽ ድረስ እኔም ትክክለኛውን ነገር ተናግሬ ከቤተሰቦቹ ጋራ ቤተሰባዊ ፍቅር መመስረት እፈልጋለሁ በማለት ቆርጦ ተነስቷል። በዚህ ውዝግብ ውስጥ ወይዘሮ ዝናሽ ከባድ አጣብቂኝ ውስጥ ገብተዋል። ምን በላይ ያስጨነቃቸው ነገር ቢኖር ኤሚ በፍቅር አይን እየተመለከተችው መምጣቷ ነው። እንግዲህ ከዚህ በፊት ኤርሚያስን እንደምትወደው ሁሉ አሁንም ዳግማዊንም በተመሳሳይ መንገድ በፍቅር አይን እያየችው ትገኛለች። ኤርሚያስም ኑሐሚን ይቅርታ እንድታደርግለት ደጋግሞ እየተማጸናት ነው። ኑሐሚን በጭራሽ አይንህን ላፈር ብለዋለች። ታዲያ በዚህ ጠብ ውስጥ ይሆኑ እንጂ ኑሐሚንን ከፊቷ ምራቅ ስለማይፈልግ በቅርብ ርቀት ሆኖ ይከታተላታል። ኖሃሚን ራሷን ለማጥፋት በጫካ በሄደችበት ሰዓት ቅት ዳግማዊ ተመልክቷት ይህንን መድኃኒት እንዳትወስድ ተከላክሎ ህይወቷን ካተረፋት በኋላ ግን ከዛን ቀን ጀምሮ በልቡ ውስጥ እንደ ገባችበትም እየተናገረ ነው። ሬ ላይ ኖሃሚንን እየተከታተላትና ወደ ሷ መቅረብ እየፈለገ ሳለ ከኤርሚያስ ግን ክፉኛ ተገጣጥመዋል። ኤርሚያስ ደግሞ ከሚስቴ ምን ትሰራለህ በማለት እርሱም ነፍሰ ጡር መሆኗን እያወቀ ኖሃሚንን እየቀረባት መምጣቱ እጅግ በጣም አስገራሚ ነው። ታዲያ ከሞት በታደጉ ለምን ልታደርገኝ ትፈልጋለህ? በማለትም በእስከ መጨረሻም እነዚህ ሁለት ጎረምሶች ሊደባደቡ ነበርና ኖሃሚን ልትገላግላቸው ችላለች። የኤርሚያስና የዳግማዊ ፍጥጫም እንደቀጠለ ነው። ወይዘሮ ገነትም አቶ ተሰማን ምን ያህል እንደሚጸየፉትና ልብሳቸውን ከአፍንጫቸው ላይ አድርገው ቤታችን ሁሉ ገማ እያሉ ስንት ነገር እንዳላደረጉ ሁሉ በመኪና አደጋ በደረሰባቸው ጉዳት ዊልቸር ላይ መዋል ከጀመሩበት ሰዓት ጀምሮ እርሳቸውን መቅረብ የማይፈልጉት ገነትና ኤደን ዛሬ ላይ ግን ባለቤቴ ነው፣ አብሬ መኖር እፈልጋለሁ እያለች አይኗን በጨዋጥባ ወደ ቤትም ተከስታለች። ታዲያ ኑሐሚንም የወይዘሮ ገነት ሁኔታዋ በደንብ ተረድታለችና አሁን የተሻለ ቤት መኖር ስንጀምር ነው አንቺ እንደዚህ አይነት ነገር እየታየሽ። እናንተ ባነሰው ሁኔታ ብንኖር ኖሮ ያላያችሁን ነበረ፣ እያለችም በጣም እየሳደበቻት ነበር። ምክንያቱም ኖሃሚን አሁንም ትክክል ነችና ጥም በኖሃሚን እና በወይዘሮ ኤደን ላይ ህይወት ያዘነበለችም ትመስላለች። እስካሁን የሄዱበት የክፋት መንገድም ዋጋ እያስከፈላቸው ዛሬ የማይወጡበት ጉድጓድ ውስጥ ገብተዋል። ታዲያ ወይዘሮ ገነትም ሆነ ኤደን ተስፋ መቁረጥ ላይ ሆነው አሁን በላይ በላዩ አረቂዋን እየተጋጠችም መለፍለፍ ብቻ ሆኗል ስራዋ። ያ በዚህ ሁኔታ ተስፋ የቆረጠችው ወይዘሮ ገነት አሁን ቡድንን ኑሐሚን ቤት ተደርበው መኖርን ትመርጥም። ነገሩ ግን በጭራሽ እንዳሰበችው ሊሳካላት አልቻለም። አስመሳይ ኤርሚያስ ጠብቄሻለሁኝ የልጅቷን ማንነት አውቀሽ ምን ያህል በአንች ላይ ይጫወትብሽ እንደነበረ ነግሬሽ እንድትጠነቀቂ አድርጌሻለሁ በማለት ከኤርሚያስ ጋር የለያየችበትን ታሪክ እንደ ጀብድ ማውራት ጀምራለች። ሚን ሆም ብለሽ ከኤርሚያስ ጋር ጥሩ ህይወት እንዳይኖረኝ በመፈለግ እኔን ለመጉዳት አደረግሽው እንጂ በፍጹም ለእኔ ያስበሽ እንዳልሆነ ጠንቅቄ አውቃለሁ እያለችም ነግራታለች። በሌላ በኩል ወይዘሮ ዝናሽ አሁን የዳግማዊ ሁኔታ እያሳሰባቸው መጥቷል። ለቤተሰቦቹ በሚጠየቁት ጥያቄ እናቱ በመኪና አደጋ የሞተችበት ባይታወር ሆኖ ያደገ ነገር ግን ሊረዱት እንደሚፈልጉ ቢናገሩም ጣቸው ያለው እውነት ግን በአእምሯቸው እየተመላለሰና እየጮኸባቸው ነው። በእርግጥ እውነታን እንዴት መሸሽ ይቻላል? ምናልባትም እውነታውን ከውስጥ አስቀምጠን ሰዎችን ባልባሌ ነገር ልንደልላቸውና አስመስለን ልናሳምናቸው እንችላለን። እውነት ግን ከውስጥ እየጮኸ ምንም አያስቀምጠንም፣ ሰላማችንም ይነሳናል። እውነትን መሸሽ በጭራሽ የአእምሮ ሰላምንም ይነሳል። ከማንነታችን ጋራም ያጣላናል። ብቻ ግን ወይዘሮ ዝናሽ በዚህ ቅዠት ውስጥ ሆነው ነው እየተመላለሱ ያሉት። አሁን ዳግማዊን በምን ሁኔታ ወደ ራሳቸው ማቅረብ እንዳለባቸው ግራ የተጋቡም ይመስላሉ። ዳግማዊ ጥያቄም በገንዘብ ስጦታ የሚመለስ መስሏቸዋል። እባክህን የምትፈልገውን ነገር በሙሉ አሟላልሃለሁ፣ ከህይወቴ ውጣልኝ፣ ወደ መጣህበት ተመለስ፣ የራስህን ህይወት ኑር እያሉት ይገኛሉ። ገንዘብ እኮ የማንነት ጥያቄን አይመልስም በማለት ዳግማዊ ነግሯቸዋል። ይህንን እውነት መጋፈጥና ከቤተሰቦቹ ጋራ ኤሚንም እህቴ ናሆምንም ወንድሜ እንዲሁም አቶ ላይኩንም እንዳቀባበላቸው ሮዝናሽንም ያለምሳቀቅ እናቴ ብሎ እንዲቀርባት ይፈልጋል ንን አንግቦ የመጣው ዳግማዊ ግን አሁን ፈተና እየገጠመው ይገኛል። ይልቁን ሲባስ ብሎ የትልቁ ልጅ የድርጅቱ ኃላፊ መሆኑ እርሱም ወደዛ ድርጅት ገብቶ መስራት እንደሚፈልግ ለወይዘሮ ዝናሽ ነግሯቸዋል። ወይዘሮ ዝናሽ እሺ፣ የድርጅት ባለቤት እንደሆንን አጥንተህ አውቀህ ነው አይደለም? አሁን ፍላጎትህ ተረድቶኛል። ምናልባትም ከድርጅቱ ብካፈል ብለህ ይሆናል ሁሉን አሰልተህ ወደዚህ ቦታ የተከሰትከው፣ በማለት ልጃቸውን እየገፉት ይገኛሉ። ልጃቸውም ልጅ እስከሆንኩ ድረስ ምን ችግር አለው አላፊ አዛዥ በሆንስ ምን ያንሰኛል በማለት እናቱን እየተከራከራት ነው። እናቱ አቶ ለይኩን ከሰሙ እጅግ በጣም አደገኛ እንደሆነ እና ልጁንም የቀጠሩት ራሳቸው እንደሆኑ እየተናገሩ ነው። እህታውን እስካልተቀበለች ድረስ አሁንም ሰላሙን የነሳው ዳግማዊ እንዲህ በቀላሉ የሚመለስም አይመስልም። ምንም አንድ ተስፋለው ምክንያቱም በሆዷ የያዘችው ጽንስ ምክንያት እንገናኛለን የሚል ተስፋም አለው። ኑሐሚን ግን ላንተ ካለ ጥላቻ የተነሳ ልጁ በህይወት የለም፣ እንግዲህ ገድየዋለሁ በማለት ተናግራለች። ኤርሚያስ በጣም ደንግጧል። ልጅ ይወዳል፣ ከእርሷ ጋር ወደፊት አብሮ መኖር ይፈልጋል። ኑሐሚን አሁን ባለችበት ሁኔታ ስሜታዊ ሆና የምትናገረው ነገር እጅግ በጣም አስደንጋጭ፣ አንዳንዴም ደግሞ ቦክሶችና ቡጢ የታከሉበት ነበረ የኑሐሚን ምላሽ። ቢሆንም ግን አሁን ላይ ኤርሚያስ በጣም ታግሷት ብዙ ነገር እየቻለ ነው። በኤሚ በኩል የእነሱን ቤት ትቶ ወጥቶ እንኳን አሁንም በፍቅር እያሳደደችው ነው ኤርሚያስ ግን ለእሷ ምንም አይነት ቦታ እንደሌለው ነግሯታል። ታዲያ የኤሚ ምላሽ ጥፊ ነበረ። ምክንያቱም አሁንም በፍቅር እያሳደደች ያለችው ኤርሜስ ተቀብሏት አብራ አሸሸ ገዳሜ ማለት ትፈልግ ነበርና ኤርሚያስ በእርግጥ የበፊት ማንነቱን ካስታወስን ብዙ የቡና ቤት ሴቶች ጋራ በድለላ እንደሚሰራ፣ ከተለያዩ ሴቶች ጋራ ድብቅ የፍቅር ግንኙነት ያለውና እንዲሁም ኑሐሚንን ለማኖር ሲል አምራን ጋራ የጀመረው የፍቅር ግንኙነት ቢኖርም አሁን ላይ ግን እነዛ ማንነቶችን በመሰረዝ ለኑሐሚን በጣም መልካም ሰውና ማይ ሆኖ ለመቅረብም ራሱን አሳምኗል። እንግዲህ በዚህ ሁኔታ አሁን አሁን ይቅርታ ታደርግልኛለች በሚል ስሜትም እየተማጸናትና ለመሰልቸት በተደጋጋሚ እየጠየቃት ይገኛል። አባቷ በኩልም ለጊዜው ተቀባይነትን ባያስገኝላትም ነገ ነገ ግን አብረው የሚሆኑበት አጋጣሚ የሚፈጠሩበት ሰፊ እድሎች እንዳሉ እያመላክታል። የልጇ ጉዳይ ኑሐሚን ብቻዋን ስለማይሆንላት አብረው ልጃቸውን እያሳድጉ የሚል የሽምግልና መልእክት ሊመጣላቸው ይችላል። አቶ ተሰማም ለጊዜው ስሜታዊ ሆነው የኑሐሚንን ሐሳብ መቀበል ባያስችላቸውም ነገ ግን ቆም ብለው የሚያስቡበት ጊዜ ይኖራቸዋል ብዬ ተስፋ አድርጋለሁ። እስከ መጨረሻም ዳግማዊ ኖሃሚንን ለመቅረብ እያሰበ ነው። ኖሃሚን ነፍሰ ጡር እንደሆነች አውቃል። ከሞት ያተረፋት እሱ እንደሆነም ሁላችንም የምናውቀው ነገር ነው። ኖሃሚን በኩል የዳግማዊን ውለታ መርሳት አልፈለገችም። ኖም አሁን ላይ ለመቅረብን ብዙ ነገሮችን እየጣረ ይገኛል። ሞት ያተረፍኩ ሽኔነኝ የትስነው የምትኖሩት? ቀን ምን ተሰምቶች ነው እንደዛ ልትወስኝ የቻልሽው? የሚሉ የተለያዩ ጥያቄዎችን እያቀረበላት ነው። እንግዲህ በዚህ መግባባት ውስጥ ኤርሜያስ ከርቀቱ ነው ይከታተል ነበር። ኑሐሚንም ጠርጥራው ስለነበረ ምን ነው ገና ከመምጣት ለመቀራረብ ብዙ ዘዴዎችን እየፈጠርክ ነው በማለት ጠይቀዋለች። ያንን ቀን ካያት ጀምሮ ልብ ውስጥ እንደገባችበት ና እታውም ወደ ሌላ አቅጣጫ እያመራበት እንደሆነ ነግሯታል። ኑሐሚን በጭራሽ እንዳትቀርበኝ እንዳታስበው በማለት እየተከላከለች ሳለ ኤርሚያስ ድንገት ተከስቷል። ኤርሚያስን ለምንድን ነው የምትከታተለኝ? እኔኮ አልፈልግም ብይሃለሁ እያለችም እየገፈተረችው ነበረ። ነገር ግን በስከ መጨረሻ እነዚህ ሁለት ወንዶች እርስ በርስ ሊከሳከሱ በመሆኑ እርሷ ገላጋይ ሆና አትረፋቸዋለች። የሚቀጥለው ክፍል እነዚህ ሁለት ጎረምሶች በምን እናገኛቸዋለን? ይስማማሉ? አሁንስ በሴት ጉዳይ እየተጣሉ ይቀጥሉ ይሆን? ዳግማዊ ጣልቃ መግባትስ ከምን የተነሳ ነው? ነፍሰ ጡሯ ኖሃሚን በዳግማዊ ልብ ውስጥ ገብታ ብታለች። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ለዛሬ ኖሃሚን ክፍል ሰላሳ አምስት ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና ጠይቃለሁ። ባይ ባይ።